የምታየው ወታደር ነው አባት ከስጋ ዘመዱ ከልጅ ከወላዱ ከናት ከአባቱ ከምወዳት ሚስቱ ከሁሉ አስበልጦ ነፍሱን የምሰጣት እንኳንስ በሕይወት ሞቶም የምወዳት በዱር ገደሉ የምንከራተተው ከወገቡ ጥምጥም ትጥቅ የማይፈተው በእረፍት አልባ ጉዞ ሁሌ የምዋትተው በበረሃው ንዳት እሳት ተፈትኖ አገሩን የምጠብቅ እሾ አጥር ሆኖ ምንጊዜም ዝግጁ ላፍታም የማይሳነፍ ለነፍሱ የማይሳሳ ግንባሩን የማያጥፍ ከአውሮፕላን ዘሎ ፈጥኖ ወዲያው ደራሽ ከጎርፍ የሚያስጥል ከጭንቅ ሰው ፈዋሽ ከራስ በፊት ለሀገር በሚለው እሴት ራሱን የሚሰጥ እስከ ሕይወቱ ለሰው ልጆች ሰላም ድንበር ያልገደበው የሀገሩን ሰንደቅ ወትሮ ያነገበው የሰውነት ልከት እሱ ወታደር ነው። ጀግና አንበሳ ኩራት ልሙት ብሎ ሰው ያዞረ አምላኩን ተማምሎ መች ፈራ ልሞት በፈቃዱ